ለእነ ሀባዬ እናችሁ ሁሉ ሰላም፣ ደህና አሰላም አለይኩም ዓለይኩም ሰላም። ኤልሳ መሀመድ እንዴት ነሽ? ሁሉ አማን። ሰላም ሰላም፣ ቆንጆ እንዴት ነሽ? በልብ ቅርጽ አመሰግናለሁ። እኔ ማር በአበባ አመሰግና አመሰግናለሁ። አወጣሽ፣ እንዲያው አውጥቶኝማ። ማሊ እስኪ ሁለተኛ ለሞከረው ይሄ ሁለተኛም እንደዚያ ነው። አሁን ይዞራል። አሁን እየዞረ ነው። አላህ ስትር በስ ሀገርዬ አመሰግናለሁ። አመሰግና እንደ ውዴት በጣም ነው የማመሰግነው። አረ ከሪ ማህመድ እንዴት ነሽ? ደህና ነሽ? ሰላም ነሽ? አረ ኤልዛ መሀመድ ሸበካ

የሚል ሁለተኛ እኮ ነው የገባሁት። ቪዲዮ ማጠራቀም ብቻ እሞ አብደላ አብደላ እንዴት ነሽ እያለሽ ነው ሪሃን እኔ አልችልም።

አመሰግናለሁ ዋው እማ አብደላ ትጉል አልሐምዱሊላ አንተ ተማም አና ከማን ተማም ወስቴኒ አዩኒ እማ አብደላ ሰራሪክ ነው ትጉል ሀቅ እማ አብደላ ሰራሪክ ነው ማድሪውሽ ያሰላም እልሳሄ

ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ራሚዋ፣ የኔ ወድ እንኳን ሰላም መጣሽ። በላይ ከመሰግናለሁ እንዴት ነሽ? አለ ወልሽ ዳየ ሰላም ነኝ። በሰል ሁሴን፣ አመሰግናለሁ። የኔ ወንድ ለወምዬ ሰላም ሰላም። የኔ ወድ እንዴት ነሽ? በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደግፍ። በመንገድህ ሁሉ ራሱን እወቅ፣ ራሱን

አናያረፍም እኮ እሞ አብደላ እዳ ረሀት አናምስኪ እዳሃ ጅብሃ ጠይብ ማትግደር ተሮፒ ታረፍኒኬ እዳና ዘዓለት ሙሽኪላ ዓሻን ህዬ ተኸው እንሂድ። ጠይብ እሞ አብደላ እንዴት ነው ዓረበኛ አሽከረከረዋለሁ፣ እኮሳ ገበዝ ነኝማ።

ደሞ አብደላ በጣም በጣም አመሰግናለሁ ሪሃኒ ጉል አመሰግናለሁ አይዲ ሪሃን ሞከላ ማሻአላ ተባረካላ ትክትቢን ተከልሚና እንት ሆጣይት ጀምብክ ሸንጣትክ አነ ማረፍክ ወላ ያረፍክና ታአለምኒ በዴን